ሲያዩ እንደዚህ የአማረ በስቡሳ ሆኖ ይህ በስቡሳ እንግዲህ ካለ ቢኪንግ ፓውደር ነው። ቢኪንግ ፓውደር ያው ሲኖረው እና ሳይኖረው አንድ አይነት አይደለም። እንደዚህ የአማረ ሆኖ ግን ወጥቷል ማለት ነው። በጣም ትወዱታላችሁ። በጣም እንደምትወዱት ተስፋ አለኝ። በጣም ደስ የሚለው የምር በጣም የወደድኩት የበስቡሳ አሰራር ቪዲዮ ነው። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስለምታበረታቱኝም ከልብ ከልብ አመሰግናለሁ። ይህን ወዶች እንግዲህ ይህን የመሰለ በስቡሳ ሰርቻለሁ ማለት ነው። በስቡሳ ቀላል ነው። በብዙ አይነት መንገድ መስራት እንችላለን። ያው ብዙም እንትን የሚል ነገር የለም ትኩረት ያሁኛ መስጠት እንጂ የሚያስቸግረን ነገር የለም እና እንደምትወዱትም ተስፋ አለኝ በጣም አሪፍ የሆነ በስቡሳ አሰራር ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የሳዲ ፋሚሊ ቤተሰቦች እንዴት ናችሁ? ናቸው እኔ ደግሞ አልሐምዱላ። ዛሬ እንግዲህ በአዲስ ቪዲዮ ማቅጃለሁ። አብራችሁ ከኔ ጋር ቆይላለሁ። ወይም ሶስት እንቆላል ነው ስጋ የተጠቀምኩት እና ግማሽ ብርጭቆ ስኳር ነው ያደረኩት። ይሄ ያው ትልቅ አይደለም ብርጭቆ የተጠቀምኩት። ከዛ በኋላ እንደዚህ አድርጌ በደንብ አድርጌ አዋህጄ በደንብ አድርጌ እንደዛዋለሁ ማለት ነው። እንዲውሃ አድልኝ አይደለኝ አድርገዋለሁ። እናንተ እንዴት መፍጫው ካላችሁ በእንደዚህ መፍጫው ከሌላችሁ ደግሞ በጁስ መፍጫውን ማድረግ ትችላላችሁ። ይህ እንደዚህ አድርጌ ግማሽ ብርጭቆ ዘይት አድርጌ ያለሁ እንደዚህ በደንብ አድርጌ ዘይቱን፣ ሱካሩን እና እንቁላሉ እንደዚህ አድርጌ በደንብ እመተዋለሁ ማለት ነው። እንደዚህ እንግዲህ ከሆነልኝ በኋላ እዚጋ ሁለት ማንኪያ ሮብ ነው ያደረኩት። አንድ ግሽጣ እናደርጋለን። ግሽጣ እኔ በኋላ ላይ ነው ያደረኩት። ያው እናንተ ግን እንደዚህ እዚጋ አብራችሁ ነው መምታት ያለባችሁ ማለት ነው። እና እንደዚህ አሁንም በደንብ አድርጌ አዋህደዋለሁ ማለት ነው። እንደዚህ አሪፍ አድርጌ እስከሚዋህድልኝ እንደዚህ ጠብቀዋለሁኝ። በጣም አሪፍ ማስታወቂያ ላይ ዋህደው ባሪክ የዋህድ ዋሪ ነው። በመቀጠል እዚህ ጋር ቫኒላ አንድ ማንኪያ ነው ይሄ የጀሃዝ ነው ማለት ነው። አንድ ነው ጀሃዝ ነው። እናንተ ውሀውም ሊሆን ይችላል ቤታችሁ ውስጥ ያለው ዱቄትም ሊሆን ይችላል። ይሄ ግን ይሄ ራሱን አንድ ነው አንድ ጊዜ ነው የምንጠቀመው ማለት ነው። እንደዚህ ይሄው እንደ ከዚህ ትንትን ካቁ በኋላ እዚህ ጋር ሰሜት ነው ያደረጉት። ያው ሰሜት ታቁታላችሁ ብዬ አስባለሁ በየቤት ውስጥ ይኖራል። በዛው በቅድም ባረኩበት ብርጭቆ ጁስ ሄንድ እናደርጋለን ማለት ነው። ግማሽ እንደዚህ እንዴ ካደረግን በኋላ እና እንደዚህ አድርገን በማንኪያም ሆነ በዚህ እንደዚህ እናዋህደዋለን እና በደንባርገን እስከሚዋህድልን ያው አሁን ተዋህዶልኛል እንደዚህ ማለት ነው። ተዋህደዋል ማለት ነው እ እ እንግዲህ እዚጋ ያደረግኩት ግሽታ መጀመሪያ ላይ አላደረኩም ነበረ፣ በኋላ ላይ ነው የተጠቀምኩት። እናንተ ያው መጀመሪያ ላይ ተጠቀሙ ማለት ነው። እንደሄርጌ በደንባርጌ እመተዋለሁ እንዲዋህድልኝ እንዲያንዴ እንስር በመቀጠል እንግዲህ እንዝጋ አንድ እኔን ካዘጋጀው በኋላ ከስር ቀብቼዋለሁ ተሄን ዘይት አድርጋችሁ ወይም ደግሞ ተሄን አድርጋችሁ መገባ ከዚያ በኋላ ግማሹን የተጠቀምኩ ግማሹን አስቀምጠዋለሁ ይህ እንግዲህ ኦቨኔ እስከ ሚግል ሊድረስ እዝጋ የተጠቀምኩት አንድ በትልቅ ማንኪያ ሲሚንቶ ሆነው የተጠቀምኩት እናንተ ወተት ካላችሁ ወተት። ከዛ እዚህ ጋ ኒሻ ሁለት እንደዛ አንድ እና ትንሽ ላይ የተጠቀምኩት ኒሻው በራሱ ጊዜ የማንሳት ባህሪ አለው። ኒሻ ማለት የበቀሉ ዱቄት ማለት ነው። እንደዛ እንደት አድርገን በደንብ እንመታዋለን። በደንብ እንደ ካዋሃድን በኋላ እሳት ላይ እናደርገዋለን። ይህ እንግዲህ እንደዚህ ሆኖልኛል። ከዛ በኋላ እንዴት ከሆነ በኋላ እዚ ጋ አንድ ግሽታ ነው የተጠቀምኩት። ድጋሚ እዚያ ላይ ይሁን እንደዚህ አድርጌ አዋህደዋለሁ። በመቀጠል ትንሽዬ ዘይት አድርጌበታለሁ። እዚ ላይም ይሁን እንደዚህ ተዋህዶልኛል ማለት ነው። በመቀጠል እንግዲህ ይሄው በስሏል። በጣም ቅልት እንዲልም አልፈለግኩም፣ ከላይ ስለማረግበት ማለት ነው። ከዛ በኋላ ይሁን እንደዚህ ከላይ አደረኩበት። እንደዚህ ዙሪያውን በደንብ ካዳረስኩት በኋላ ድጋሜ ቅድምዬ ያስቀረሁት የበስበሰውን ሊጥ አድርጌ አሁን አዳርሰዋለሁ። እንደዚህ ሆኖልኛል። አሁን ኦቭን ውስጥ አስገባለሁ ማለት ነው። ይህም አሪፍ ነው የሆነልኝ። በአንድ ጊዜ ማድረግ ትችላላችሁ፣ ችግር የለም። ይህ እንግዲህ እንደዚህ ያማረ ሆኖ ወጥቶልኛል ማለት ነው። በጣም እንደምወድ አይነት ነው የሆነልኝ። በጣም ነው ደስ የሚለው። በጣም አንዳንዴ ሰርታችሁ የሆነ ነገር በቃ ደስ ይላል። የሰራችሁት ነገር አምሮላችሁ ሲወጣው የሆነ ደስ ይላል አይደል? በቃ እንደዚህ አሪፍ ሆኖ ወጥቶልኛል ማለት ነው። ጋ ሽሪያ የንትን ነው የተጠቀምኩት፣ ይሄ ጅሀዝ ነው እናንተ ጋር ግን ቤታችሁ ውስጥ ማዘጋጀት ትችላላችሁ። ውሃ አንድ ብርጭቆ ውሃ መጠን አርጋችሁ፣ አንድ ብርጭቆ ውሃ ደግሞ አንድ ብርጭቆ ስኳር አርጋችሁ፣ ሁለቱን አንድ ጋር ትመቱታላችሁ። ከዛ ሰዓቱን ቀንሳችሁ ታቀልጡት፣ ይቀልጣል። ከዛ በኋላ ላይ ሄል ካለ ሄላት ስታረጉበት በጣም ሲንቱ የሚለው ሽታው ማለት ነው። በጣም ነው ጣዕም ያለው ማለት ነው። የምር ሞክሮት እንደዚ አድርጋችሁ እንደዚህ አሪፍ ሆኖልኛል ማለት ነው። ይሄ እንግዲህ ይሄ አንድ አይነት ሳይሆን ሁለት አይነት በስቡሳ ነው የሆነልኝ። አንድ አይነት ከሆነ ወጥ ከሆነ አንድ ጊዜ ነው አጅነው የምናደርገው እንጂ ሁለት ጊዜ አንጠቀምም፣ አንድ ጊዜ ብቻ እናደርጋለን ማለት ነው። እኔ ግን ሁለቴ ነው የተጠቀምኩት ማለት ነው። መጀመሪያ ከሰር እንትናው ከዛ ለጥጌ ከዛ ለጥጌ ማለት ነው ሁለት ጊዜ በመሀሉ ላይ እንትን አድርጌለሁ። እዚህ ጋ እንግዲህ እኔ ወንድ ልጅ ሸድጌ እንደዚህ ሆን አድርጌ ከላይ እያፈዘዝኩበት ነው ማለት ነው። ይህ ያው ሴትዬ አንዳንድ የማህልም ነው የሚባለው ነገር ስለምገዛ አብሮ ይመጣልና አስቀምጠዋለሁ እኔ ቤት ውስጥ ይህ እንደዚህ ካደረገን በኋላ እናንተ የራሳችሁን ሶስ ማድረግ ትችላላችሁ፣ ችግር የለም። እስካሁን ድረስ እንዴ አድርጌ ቆይሼ ይሁን እንደዚህ አሪፍ ሆኖልኛል ማለት ነው። ወይ ስቀምሰው በጣም ነው ደስ ያለኝ፣ የምር በጣም ደስ ይለኛል። በጣም ነው ደስ ያለኝ ማለት ነው። አመሰግናለሁ። ስለምታባር ሳቱኝ በርቺ በርቺ ተንክሪ ስለምትሉኝ ከልብ ነው የማመሰግነው። ሀገራችንን ሰላም ያርግልን። በያላችሁበት አለም ደረጃ ሰላም ሆኖልኝ